በቅንጡ ሕይወት ውስጥ የልጅነት ሕይወቷን አገባዳ ወደ ኮሌጅ ያመራችው ወጣቷ ካታሊና የመመረቂያዋ ጊዜ ሲቃረብ አሌክስ ከተባለ ወጣት ልጅ ጋራ የጠነከረ ፍቅር ውስጥ ወድቃለች። ቀጥሎም የፍቅር ግንኙነታቸውን በጥፎ ሁኔታ ሲያካሂዱት የቆዩት ጥንዶቹ በመጨረሻም ሶስት ጉልቻ ለመመስረት ወስነው በጋራ ጣራ ስር አብረው መኖር ጀመሩ። ካታሊና ከበድ ያለ ኃላፊነትን ለመሸከም ዝግጁ ባለመሆኗ በቅርቡ ልጅ እንዲኖራቸው ባትፈልግም በባህሏ አስገዳጅነትና ማታለል መንታ ወንድ ልጆችን አረገዘች። ከወለደች በኋላ ግን አንደኛው ልጅ የተወሳሰበ የጤና ችግር ስላለበት በሰዓታት ውስጥ እንደሚሞት ከሐኪሞች ቢነገራትም ጤነኛውን ልጅ እንዲሰናበተው በሚል አጠገቡ እንዲያስተኙት ለነርሶቹ ጠየቀቻቸው። ነርሶችም ያለቻቸውን ካደረጉ በኋላ እና መንታ ወንድማማቾቹ አጠገብ ላጠገብ ተኝተው እርስ በርስ ሲተቃቀፉና ጤናማው ህፃን እጆቹን በህመምተኛ ወንድሙ ላይ ሲያሳርፍ እጅግ አስደንጋጭ ሐኪሞችን ጭምር የሚሉትን ያስጠፋቸውንና በቦታው ያለውን ሁሉም ሰው በመባያራጭ ነገር ተከሰተ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በዚህ ታሪክ ባለቤት የሆነችው ካታሊና የተባለችው ወጣት ስኬታማ የጥርስ ሐኪሞች ከሆኑት ወላጆች የተገኘች ሲሆን በዚህም የተነሳ እናትና አባቷ እሷም ልክ እንደነሱ እንድትሆን ስለሚፈልጉ የእነሱን መሰል አስደሳች ወደፊት እንደሚኖራት ተስፋ በመሰነቅ ውጥናቸውን እውን እንዲሆን የሚችሉትን ሁሉ ለማድረግ መስዋዕትነት እስከ መክፈል ድረስ ይጥሩ ነበር። ካታሊና ግን ገና ልጅ በመሆኗ ሁሉም የወላጆቿ እቅድ ብዙም የማይገባትና ይሳካ አይሳካ የምታውቀው ነገር አልነበረም። የእሷ ግብ የኮሌጅ ትምህርቷን አጠናቃ ከተመረቀች በኋላ በወላጆቿ ድርጅት ውስጥ መስራትና ጥሩና የተመቻቸ ሕይወት መግፋቷን መቀጠል ነው። የካታሊና ወላጆች ልጆችን በሁሉም ረገድ በሚገባ ተንከባክበው ትልቅ ስኬት ለማድረስ የኢኮኖሚም የእውቀትም አቅም ቢኖራቸውም በሚያሳዝን ሁኔታ አሁን ካለቻቸው ካታሊና በስተቀር ሌላ ልጅ ወልዶ ለማሳደግ ግን አልታደሉም። ወላጆቿም በዚህ ምክንያት ለእሷ ያደረጉትን ሁሉንም ነገር አየች። በንባ የታጀበ የውስጥ ህመማቸውን ሸክማቸውንና እሷ የምትፈልገውንና የሚያስፈልጋትን ማንኛውንም ነገር እንዳታጣ የሚያደርጉትን ልፋት ሁሉ አስተውላ በአለም ላይ በጣም ብዙ ስቃይ እንዳለና ወላጆች ለልጆቻቸው ከህፃንነት አንስቶ የሚያደርጉትን ልፋት በሚገባ ተረዳች። ካታሊና ከአመታት የመጀመሪያና ሁለተኛ ደረጃ ትምህርት ቆይታ በኋላ ወደ ኮሌጅ ገብታ የከፍተኛ ተቋም ስልጠናዋን መከታተል ስትጀምር ህይወት ከተለመደው በተለየ ብዙ ነገሮች እንዳሏት ተማረች። አሁን የቤት ውስጥ ስራዎቿን በራሷ መስራት የነበረባት ካታሊና ነገሩ በጣም ከባድ ሆኖባት ስለነበረ የተሟላ ህይወት ቢኖራትም እድሜዋ ደርሶ በአራት እግሯ ለመቆም ስትታትር ጊዜ ግን በገባችበት የግራ መጋባት ስሜት ውስጥ ሆና ስትታይ ታሳዝን ነበር። ለራሷ የሚያስፈልጓትን ነገሮች ለመፈጸም ወዲያ ወዲህ ስትል አንዱም ጉዳዩ አፈቀቅልልላት ስላልቻለ፣ ወላጆቿ መሰረታዊ ነገሮቿን እንኳን ራሷን ችላ እንድትፈጽም በጭራሽ እንዳላስተማሯት እና እነሱ ሁሉንም ነገር በገንዘብ ኃይል እንድትወጣ ያደርጉ እንደነበር ተገነዘበች እና በህይወቷ በጣም የሚያስፈልጋትን ነገር ማድረግ ባለመቻሏ ሁኔታዎች እየተወሳሰበባት ስለመጣ ወደፊት ልጆች ሲኖሯት እነሱን እንዴት ነው መንከባከብ የሚችለው ስትል እራሷን እየጠየቀች ከዚያም አልፎ ተርፎ በሚቀጥለው የግል ኑሮዋ ላይም ብዙ መሰናክል እንደሚፈጥርባትና ከባድ እንደሚሆንባት ማሰቧን ቀጠለች። ካታሊና የኮሌጅ ትምህርቷን ወደ ማገባደዷ ላይ ስትደርስ ከወላጆቿ ጋራ መስራት የጀመረች ሲሆን፣ በዚህ ወቅት አሌክስ ከተባለ ወጣት ልጅ ጋር ተዋውቃ ስታበቃ ስታበቃና የጓደኝነት አብሮነታቸው የተጠናከረ ሲበጣ እሱም ወደዳት እሷም ባህለኛ ፍቅር ወደቀችለት። አሌክስ በኢኮኖሚ ከዳበሩ ቤተሰቦች የመጣና የሚያድግ የንግድ ስራ ስለነበረው የካታሊና ወላጆች ከሱ ጋር ያላትን የፍቅር ግንኙነት ሲሰሙ ልጃቸው ከወጣቱ ጋር ከጭንቀት ነጻ የሆነ ሕይወት እንደምትኖር እርግጠኛ ነበሩ። ያም ሆኖ ግን የካታሊና ወላጆች ስለ ልጃቸው ወደፊት በግልጽ ውይይት ያደረጉ ሲሆን ልጃቸው በአጭር ጊዜ ውስጥ ልጆችን ወደ ማፍራት መሄድ እንደሌለባት ሲገልጹ፣ በአሁኑ ጊዜ ልጆች እንዲኖራቸው የማሰቡ ነገር ግን የሁለቱም ፍላጎት እንዳልሆነ ያውቁ ነበር። ወጣቶቹ ከአመት በላይ በጦፈ የፍቅር ግንኙነት ውስጥ ካሳለፉ በኋላ አሌክስ ከህልሙ ሴት ጋር ተጋብቶ ለመኖር ጊዜው አሁን እንደሆነ በመወሰኑ አንድ ቀን ጥንዶቹ በሽርሽር ላይ እያሉ በጉልበቱ ተንበርክከና የተገብኛለሽ ወይ ጥያቄ ለካታሊና በይፋ ቀረበላት። ከፊት ለፊቷ ተንበርክኮ ደስ በሚል የፍቅር ቃላት አጅቦ ጥያቄውን ሲያቀርብላት ይበልጥ ልቧን ስላማለለው በደስታ ፈቃደኝነቷን ገልጻለት፣ ብዙም ጊዜ ሳይወስዱ ድል ባለ ሰርግ ተጋብተው ሶስት ጉልቻ ወደ መመስረት አመሩ። ካታሊና እና አሌክስ በተጋቡበት ወቅት እስከ ሰላሳ ዓመቷ ድረስ በጭራሽ ምንም ልጆች እንደማትፈልግ ነግራው የነበረ ቢሆንም በትዳር ሕይወት የተወሰነ ጊዜን ካሳለፉ በኋላ ግን አሌክስ አንድ አስደንጋጭ አስተያየት የሰጠ ሲሆን እሱም ልጅ ማግኘት እንደሚፈልግ አበክሮ መናገሩን ተከትሎ ካታሊና በሃሳቡ ባለመስማማቷ በባልና ሚስቱ መካከል ለመጀመሪያ ጊዜ ውጥረት ነገሰ። አሌክስ እንዳታለለችው ስለተሰማው በጣም በንዴት ተሞልቶ እና የጮህባት ቆየና ይባስ ብሎ ሁሉንም አይነት ጸያፍ ስድቦችና መጥፎ ንግግሮችን ሲሰነዝርባት ቆየ። ያሳለፉትን መልካም የፍቅር ጊዜያቶች ረስቶ የጠላት ያህል አላስፈላጊ ቃላትን በባለቤቱ ላይ ያወረደው አሌክስ ቆይቶ ሚስቱ በጣም እንዳዘነችበት ሲያውቅና እሱም ሲረጋጋ ያደረገው ነገር ፍጹም ስህተት መሆኑን ተገንዝቦ መጸጸትና ራሱን መውቀስ ጀምሮ ካታሊናንም በጥልቅ እንደ ጎዳት በሚገባ ተረድቶ ነበር። ቀጥሎም በንግግሩ በጣም አዝናና ልቧ ተሰብሮ ወደነበረችው ካታሊና በመሄድ ምንታፍረቱን ከፊት ለፊቱ አቆመና ምን ትለኛለች በሚል እየተጨነቀ በተናገራት ነገር መጸጸቱን ገልጾ ይቅርታ እንድታደርግለት ሲጠይቃት፣ እሷ ግን በመጠኑ ፈገግ እያለች እኔ ይቅር ብያለሁ ስትለው ይህንን መልስ ያልጠብቀው አሌክስ ጆሮዎቹን ማመን አልቻለም። ወዲያው እንባው እየወረደና ያለቀሰ ሲያቅፋት፣ ካታሊናም አጻፋውን ስትመልስለት፣ የእውነት በጣም እወድሻለው አንቺን ለማስደሰት በማንኛውም ነገር አድርጋለው። ደግሞም ያለ ልጆች ህይወታችን ለዘላለም መቀጠል እንችላለን እሺ ሲላት፣ ካታሊና በዚያ ቅጽበት እነዚህን የመሰሉ ቃላቶች ለረጅም ጊዜ ሰምታ የማታውቃቸው በመሆኑ ደስ አላት። አሌክስ ፍቅሩን አድሶ ዳግም ግንኙነቱን ለመቀጠል ቢያስብም አንድ ሚስጢራዊ እቅድ ግን ይዞ መንቀሳቀሱ አልቀረምና፣ ስታፍቅር መስዋዕትነት ትከፍላለህ የሚለውን አባባል ተግብሮ በተዳራቸው መጽናት የሚፈለገውን ዋጋ ለመክፈል ዝግጁ አልነበረምና የማትፈልገውን አይነት ህይወት ሊሰጣት እንጂ በራሱ ፍላጎት ከሷ ለመለያየት አልቻለም፣ ሀሳቡም አልነበረምና፣ በራስ ወደድነት ስለተሸነፈ አጸያፊ ነገርን አደረገ። ያንን ምሽት ቤት ሲደርሱ እራት በልተው ወደ አልጋቸው እንደሄዱ አሌክስ ካታሊና እንደተኛች ሲያረጋግጥ ተነሳና ወደ ቁም ሳጥኑና በማሄድ የማይታሰብ ነገር አደረገ። ካታሊና እርግዝናን ለማስወገድ ሁል ጊዜ ጸረ ፅንስ ኪኒኖቹን ስትጠቀም ስለነበረ የዛሬ ምሽቱን ግን ከመደርደሪያ ውስጥ ተቀምጦ የነበረውን ኪኒን አውጥቶ በሌላ እሱን በደንብ በሚመስሉ የስኳር ህመም ኪኒኖች ቀየረውና በራሱ እቃ ላይ በማድረግ ከጨረሰ በኋላ እቃውን ወደ ትክክለኛው ቦታ መልሶት ወደ መኝታው ሄደ። ከዚያም የተንኮል ፈገግታውን እያሳየ በውስጡ አሁን እንዴት እርጉዝ እንደማትሆን እናያለናልና የልቡን ሰርቶ ጥቅልል ብሎተኛ ከጥቂት ሳምንታት በኋላ ካታሊና የወር አበባዋ ሲቆምና በተጨማሪም ብዙ የሽንት መሽናትና ከመጠን በላይ ድካም ስለተሰማት በጣም ተናደደችና ክኒኖቹ አልሰሩም ማለት ነው። እንደዚያ ከሆነ ነፍሰ ጡር ነኝ እያለችና እየፈራች የእርግዝና ምርመራ ለማድረግ በፍጥነት ወደ ሕክምና ተቋም አመራች። እዚያም ደርሳ ተገቢውን የጽንስ መኖር አለመኖር የሚያሳየውን ምርመራ ከደረገች በኋላ ውጤቱ የአምስት ሳምንት እርጉዝ መሆኗን አረጋግጦላታል። ካታሊና ይህንን ጊዜ ምን ያክል እንደተናደደች ለመግለጽ ቃላት እንኳን ልታገኝ አልቻለችም ነበር እና ስሜቷ እንደተቀያየረ ወደ ቤቷ አቅንታ ለአሌክስ ስለ እርግዝና ስትነግረው እሱ ግን ዜናውን ሲሰማ ፊቱ እንደ ጨረቃ እያበራ አንድ የሆነ ሊነግራት ያልፈለገውና የደበቀው ነገር እንዳለ እንዲሰማት ስላደረጋት ልጅ ባይወልዱ ምንም ችግር እንደሌለበት የነገራትን አስታውሰው የደስታውን ምክንያት ጠየቀችው። አሌክስ ግን ይህ እጣ ፈንታ ብቻ እንደሆነና ምንም የተደበቀ ነገር እንደሌለ አጥብቆ ተናገረ። ካታሊና ግን አሌክስ ባሳየው ስሜታዊነትና ከመጠን በላይ በነበረው ደስታው ምክንያት በዚህ ውስጥ እጁ እንዳለበት በመገመቷ በእጅጉ ተናደደችና ቀጥሎ ምን ልታደርግ እንደምትችል እንዲሁም ከባሏ ጋርም ያላት ግንኙነት ምን መሆን እንዳለበት መገመት ባለመቻሏ ግራ ተጋብታ ለጥቂት ጊዜ ዝም ብላ የቆየች ሲሆን የምትወልደውንም ሕፃን እንዴት አድርጋ እንደምትይዝ ለማሰብ ጊዜ ያስፈልጋት ነበር። ቀጥሎም ወደ ባለቤቷ አሌክስ በፍጥነት በመሄድ ከቤት ወጥታ እንደምትሄድ፣ ከዚህ በኋላ አብረዋ እንደማትሆንና የሱን የማይታመን ፊት እንደገና ማየት እንደማትፈልግ ነግራው ዳግመኛ ከወላጆቿ ጋር መኖር ጀመረች። ክትትል በምታደርግበት ጊዜ ብዙም ሳይቆይ መንታ ወንድ ልጆች እንዳረገዘች ያወቀችው ካታሊና የበሰበሰ ዝናብ አይፈራም እንዲሉ በሰማችው ነገር ስሜቷ አልተለወጠም። በቀሪው እርግዝና ህፃናቱን የምትወልድበት ጊዜ እስኪደርስ ድረስ በጭንቀት ቆየችና የእርግዝና ወቅት ተገባዶ ለመውለድ ስትዘጋጅ በሚያሳዝን ሁኔታ አንድ መጥፎ ነገር በመከሰቱ ዶክተሮቹ ጽንሷ ላይ ችግር እንዳለ ነግሯት፣ የምጥ ሂደቱ ቢቀጥልም መንታዎቹ ከተወለዱ ከጥቂት ደቂቃዎች በኋላ ዶክተሮቹ በፍጥነት ወደ እሷ መጡና ራሷን እንድታጠናክር ነገሯት። የዚህ ምክንያት ከልጆቹ አንዱ በህይወት እንደማይተርፍ ማወቃቸው ነበርና ካታሊና ልቧ የደነገጠ በጭንቀት ተውጣ ዝም ብላ ቀረች። በልጆቹ ላይ የሆነ ነገር ቢደርስ ከባድ ሁኔታ ውስጥ እንደምትገባ በማሰቧ የእናትነት ሆዷ የተረበሸ አይኖቿን አፍጥጣ ከባድ የሐዘን ስሜት ውስጥ ወደቀች። ሆኖም በሚቀጥለው ህይወቷ ውስጥ እንደገና እናት እንደምትሆን ስታስብ እየተጽናናች ሳለ፣ በጥሩ የጤንነት ሁኔታ ላይ የሚገኘውን ጨቅላ ልጅ ነርሷ በመያዣ ጨርቅ ውስጥ እንደተጠቀለለ አምጥታ ለካታሊና ስታሳቅፋት፣ እሷ ግን አብሮት በሆዷ ውስጥ ዘጠኝ ወራትን ያሳለፈው መንታ ወንድሙን እንደናፈቀችው በእናትነት ልቦና አገመተች። ከዚያም ነርሷን ጠርታት ልጁን ወደ ወንድሙ ወስዳው በቅርበት እንዲሰናበተው እንድታደርግ መፈለጓን ነገረቻትና ነርሷም ልቧ እያዘነ እንዳለቻት የሞተው ወንድሙ ጎን አስተኝታው አካል ለአካል ሲነካኩ በመጨረሻ የሆነው ነገር ሁሉንም ሰው ያስደነገጠ አስደማሚ ተአምር ነበር። ነርሷ መንታ ልጆቹን ጎን ለጎን ካስቀመጠቻቸው ከጥቂት ሴኮንዶች በኋላ ጤነኛው ልጅ የታመመውን ወንድሙን በእጁ ሲደባብሰው ቆየና ሲያቅፈው ጊዜ የጎደለውን ጥንካሬ እንደሰጡ ያክል ነበር የሆነው። በዚህ ጊዜ ታዲያ መንታዎቹ ሲተቃቀፉ ታምር ተፈጠረ እና ጤናማ ያልሆነ ሕፃን መሰረታዊ ችግሮቹ በሙሉ ተሻሽለው የመጡ ሲሆን ካታሊናን የወለዷት ሐኪሞች፣ ሌሎች የጤና ባለሙያዎች እየተመለከቱት ያለውን ነገር አሁን እየሆነ ያለውን ክስተት ለመግለጽ ትክክለኛ ቃላትን አተው ዝም አሉ። ሳምንታት እያለፉ ሲሄዱ ዶክተሮቹ የታመመውን ልጅ ከመንታ ወንድሙ ጋር በቅርበት እንዲቆይ አድርገው አንዳንድ እገዛዎችን ሲያደርጉ ቆይተው እያሳየ በመጣው ፈጣን ማገገም ሁሉም ሰው በእጅጉ ተገርሟል። ብዙም ሳይቆይ መሞቱ የማይቀር ነው ተብሎ በባለሙያዎች ተደምድሞ የነበረው ህፃን ጥንካሬው ተመልሶለት የጤናውም ሁኔታ ጥሩ መሆኑ ከተረጋገጠ በኋላ ዶክተሮቹ እናትና መንታ ልጆቹ ወደ ቤታቸው እንዲሄዱ ፈቀዱላቸው። የዛን ቀን ካታሊና ከወሊድ ክፍሏ ለመውጣት ስትዘጋጅ በሩ በትንሹ ተከፈተና ዳግመኛ እንደማታየው የምታስበውን ሰው ተመለከተች። አሌክስ ነበር። ከዚያም ወደ ሷ አጠጋ ብሎ አንድ የመጨረሻ መልእክት እንደጻፈበት የነገራትንና ስሜቱን ያሰፈረበትን በጠንካራ ወረቀት ላይ የተከተበ ጽሑፍ ሲሰጣት እሷም አንዴ እሱን፣ ሌላ ጊዜ ደግሞ እጁን ዘርግቶ የያዘውን ወረቀት ተራ በተራ እየቃኘች ቆይታ ተቀበለችውና ማንበብ ጀመረች። ዝግጁ ሳትሆኚ እናት ስላደረግኩሽ በጣም አዝናለሁ። እኔ በጣም ጥሩ ልጆችን ለመውለድ ጓጉቼ ነበር። አንቺ ግን ሐሳብሽን መቀየር እንደማትችይ ሳስብ የወሊድ መከላከያ ክኒኖችሽን ወደ ስኳር እንክብሎች ቀየርኳቸው። ከዚያም ለማትፈልጊው አስቸጋሪ ሁኔታ ዳረኩሽ። ዳግመኛ በሕይወትሽ ውስጥ እንደማታስገብኝ ያውቃለው። ነገር ግን የመጨረሻ እድል ከሰጠሽኝ ሁሉንም ነገር ለመካስና ለማስተካከል ዝግጁ ነኝ ይላል ጽሁፉ። ካታሊና ጽሑፉን አንብባ እንደጨረሰች እንባ በጉንጮቿ ላይ ወረደ። የምትወደው ባለቤቷ አሌክስ በዚህ ደረጃ አሳልፎ እንደሚሰጣት ፈጽሞ ገምታ አታውቅም ነበር። እንዴት አፈቅርሻለው እያለ ፍላጎቷን ግን በቸልተኝነት ተመለከተው። እውነተኛ ፍቅር ማለት ይህ አይደለም። ምንም እንኳን ይህ ውሳኔ በህይወቷ የተሻለውን ስጦታ ቢሰጣትም ራስ ወዳድነቱን ግን መቋቋም አልቻለችም። ወደ ራሷ ከተመለሰች በኋላ ትንፋሿን ሰበሰበች እና በረጅሙ ጊዜ ተነፈሰች። ዳግመኛ ወደ ህይወቷ ልትመልሰው እንደማትችል ነገረችው። ጥንዶቹ ነገሮችን በትክክለኛው መንገድና ጊዜ ለመስራት እድል ቢኖራቸውም በችኮላ ሁኔታዎች ወዳልተፈለጉ አቅጣጫ መሩ። ቀጥሎም ካታሊና እያዘነች አሁን ከልጆቼ ጋር ብቻዬን ብሆን እመርጣለሁ፣ ግን ምናልባት አንድ ቀን ወደፊት እነሱን እንድታገኛቸው እፈቅድልሃለሁ። ጥሩ ህይወት እንደሚገጥምህ ተስፋ አደርጋለሁ አለችና በተሰበረ ልቧ ፈገግ እያለች በሩን አሳየችው። አሌክስም የሚናገረው ነገር ስላልነበረው ለመጨረሻ ጊዜ ቤተሰቡን ሊመለከት በሩ ላይ ቆመና ፊቱን አዙሮ ወደ መንገዱ አመራ። እሱ ከሄደ በኋላ ወደ መንትዮቹ ወንዶች ልጆቿ ተመልሳ በፍቅር ዓይን እያየቻቸው አሁን እነሱ ሁሉንም አይነት የህይወት ድክመቶቿን ለመታገልና ለማሸነፍ ምክንያቷ እንደሚሆኑላት አሰበች። ልጆቿ ወደ ኮከቦችና ከዚያም በላይ ለመድረስ ለእርሷ እንደ ተነሳሽነት ይሆናታል። እናም አሁን ካታሊና ከመቼውም ጊዜ የተሻለ እናት ለመሆን ሁሉንም ነገር ለማድረግ ቆርጣ ተነሳች። ስለዚህ ያልተለመደ ገጠመኝና ታሪክ ምን ታስባላችሁ? አስተያየትና ሀሳባችሁን አካፍሉን። እዚህ ላይ አበቃን። ቸር ቆዩልን።